ምንድን ነው አፋድ? የአፋድ ጉዳይ ለምን አነጋጋሪ የሆነ? በሁለት ምክንያት ነው። አንደኛው መግለጫ ወጥቷል፣ ትናንትና። እኔም መግለጫውን አግኝቻለሁ። እንደሚከተለው መግለጫውን ዲስፕሌይ ያደርጋለሁ። በዚህ መግለጫ መሰረት በአጭሩ ማለት ነው፣ ርዕሰ ጉዳዩ ከአፋድ የተሰጠ ወቅታዊ መግለጫ ይላል። በእነ እስክንድር ነጋ የሚመራው ማለት ነው። አፋድ ማለት አማራ ፋኖ ህዝባዊ ድርጅት ማለት ነው። ትላንትና ህዳር 20 ዛሬ፣ 21 ነው። የሚከተለውን ነው ውሳኔው፣ ሰው ዝርዝሩን ተውቱና፣ ውሳኔው የሚከተለውን ነው። አንደኛ ማስረሻ ሰጤ፣ ሁለተኛ መስፍን ባተ ወይም መስፍን ከፈለኝ ከአፋህድ የስራ አስፈጻሚ ኮሚቴ አባልነታቸውና እንዲሁም የድርጅት አባልነታቸው እንዲታገዱ ተወስኗል ይላል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ ልንገልጽ እንወዳለን። በዚህ በተጨማሪም በአፋህድ ጎጃም ጠቅላይ ግዛት እዝ ውሳኔ መሰረት ሰው በነ ማስረሻ ሰጤ ምትክ ማለት ነው አንድ ኢንጂነር አሻግሬ ባየ የእዙ መሪ ሆነው ተሹመዋል፣ ተመድበዋል የሚል ነው። ሁለተኛው ዜና ከዚህ ሳንወጣ የመንግስት አፈቀላጤዎች ደግሞ እነ ማስረሻ ሰጤ ለመንግስት እጃቸውን ሰጡ የሚል ነው። እንግዲህ ማስረሻ ሰጤ መሆኑ ነው እንጂ እጅ ሰጠ የሚለውን አላቅም። እጅ ሰጠ የሚል ነው እና የተዘገበውም ለመንግስት እጅ ሰጠ የሚል ነው። እነኚህ ናቸው ሁለት ዜናዎች ቤዚካሊ ዜናም፣ እና ፍሬሚንግ ይሄ በደብዳቤ ወጣ ስለሆነ ምንም ፍሬሚንግ አያስፈልገውም። መግለጫ ነው ያወጡት። እንግዲህ የእግረ መንገዱንም ለማስታወስ ያህል አመት ሊሞላው ነው እነ አፋህድ የአመራር ሽግሽግ እናደርጋለን፣ አቶ እስክንድር ነጋንም ጨምሮ ከስልጣን እናወርዳለን። ሶሪ እናወርዳለን፣ ሳይሆን ሽግሽግ እናደርጋለን የሚል ዜና እኔም ተነግሮኝ፣ ከራሱ ከአመራሩ ተነግሮኝ ዘግቤ ያለው ኦልሞስት አመት ሳይሆ ነው አይቀርም። በተለያየ ምክንያት እንዲሁ ሲጓተት ሽግሽግ ሲደረግም አላየንም። ሰው ኃላፊነት የሚወስደው ባለቤቱ ራሱ የዘገበው ነው። ወደፊትም ወጥተው ኮንፊርም ስላደረጉ ራሳቸውን የዘገቡት ባለፈውም ስንጠይቅ ጊዜ ስላላገኘን ስብሰባ ማድረግ አልቻልንም በሚል ነው። በኤመርጀንሲ ምክንያት አላሸጋሸግንም የሚል ነው። ነገር ግን አመራርን ለማገድ ጊዜ አግኝተው ይኸው አግደዋል። ማስረሻ ሰጤና መስፍን ከፈለኝ ታግደዋል። መታገድ ብቻ አይደለም ከአባልነታቸውም ነው ከድርጅት አባልነታቸውም እንግዲህ ከዚህ ሳንወጣ ነው አንዳንድ የመንግስት አፈገላጤዎች አፋህድ እነኚህ ሁለቱ የአፋህድ አባላት ማስረሻ ሰጤ እና ባልደረባው ለመንግስት እጅ ሰጥተዋል የሚል ሲዘግቡ የነበረው ምንም ኮንፍርምድ የተደረገ ነገር የለም። እጅ መስጠታቸው ሲጀመር እጅ ሰጡ የሚባል አማርኛ የሚገባኝ ነገር አይደለም። ሰው ሲማረክ ነው እጅ የሚሰጠው። ተደራድረ፣ ተነጋግረ፣ ጠመንጃ አስቀምጠ መግባት በድርድር የሚሆን በንግግር እሱ እጅ ሰጥ አለ የሚባለው እና እጅ ሰጥ የሚሉት ሲዋጋ እየተዋጋ ተሸንፎ ሲማረክ ነው እጅ መስጠት ነው። እስከዛሬ ዛሬ የማቀው እና ወደ ከመንግስት ጋር ተነጋግረው የገቡትን ሰዎች እንኳን እጅ ሰጡ እያሉ ነው ሲዘግቡ የነበረው እና ትክክልም አይደለም በነገራችን ላይ እንደዛ አይደለም መዘገብም ያለበት በዘገባ ደረጃም ቢሆን ኢነኒ ኬስ አፋህድ እነኚህን ሁለቱን ግለሰቦች አግዷል። ሰው አሁን የኔ ጥያቄ የሚሆነው እነኚህ ግለሰቦች እንዲታገዱ ያደረገው ፖሲብል ምክንያቶች ምንድን ናቸው? ምክንያቶቹ ምንድን ናቸው? ገፊ ምክንያቶች ምን አድርገው ነው ግለሰቦቹ የታገዱት? ምንስ ለማትረፍ ነው ያገዱት? አፋህድ አመራሮች ለምንድን ነው ያገዷቸው እነኝን ሁለቱን ግለሰቦች? ሁለተኛ ምንድነው፣ አንድም ታወሰውን በቀጣይ ምንድነው ልናይ የምንችለው? የእጅ ሰጡ ከሚለው ዜና ውጭ ምንድነው ሊታይ የሚችለው የሚለው ነው። አንደኛ በዝርዝር ጠይቄ የተሰጠኝ ምላሽ የለም። ከዚህ ደብዳቤ ውጭ ለምን እንደታገዱ ዝርዝር ምላሽ የለም። ደብዳቤው ላይም ብናነብ በነገራችን ላይ ከላይ ድብስብስ ብሎ ያለፈ ነው። በጣም የተደበሰበሰ ነው። ምንም ልናገኝ አንችልም። ለምሳሌ ምንድን ነው የሚለው የአማራ ፋኖ ሕዝባዊ ድርጅት የአማራ ትግል ዘመን ቀያሪ የሆነ ራዕይና መርህ ያለው መኒፌስቶ መሰረት ያደረገ መሰረት እንዲኖረው ያደረገ ተገደን የገባንበት የመከላከል ጦርነት በዓለም በዓለም አቀፍ የጦርነት ሕግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራሩ ውስጥ ዲሞክራሲያዊና የሕግ የበላይነትን ያሰፈነ በዓለም አቀፉ ማህበረሰብ ዘንድ ክብርን እና እውቅናን ለመጎናጸፍ የበቃ አታጋይ ድርጅት ነው ይላል። እዚህ ውስጥ አሁን ስለ መታገዳቸው ምንም የሚያስቀምጥ ባክግራውንድ የለም። የሚቀጥለውም አረፍተ ነገር ወይም ፓራግራፍ ብታዩት፣ በዚህም ሳቢያ የአማራ ጠሎች አፋድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉ ህዝብ ጠንቅቆ የሚያውቀው ሀቅ ነው ይላል። ስለዚህ እነኚህ የታገዱት በሴራ ሴራ ሲጎነጉኑ ተገኝተው ነው የታገዱት። ይቀጥላል። የአመራር አባልነት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶች እና በቅጥረኞች የግድያ ሙከራዎችን ጨምሮ በመጠነ ሰፊ የስም ማጥፋቶች ተፈጽመውብናል። ሰው የቃላት ግድፈት ካለ እኔ የኔ አደለም፣ ከጽሑፉ ላይ ነው፣ እያነበብኩት ነው። በተጨማሪም የውስጥ ከሃዲዎችን በገንዘብና የተለያዩ መደለያዎችን በማማለል ትግሉን ለመጥለፍም ተደጋጋሚ ሙከራዎች ተደርገዋል። እዚህ መስመር ላይ ነው የምናገኘው ምክንያቱም የውስጥ ከሃዲዎች ከሃዲ ናቸው። እነኚህ ግለሰቦች የታገዱት እና የተባረሩት በገንዘብ እና በጥቅማጥቅም ሲደለሉ ቆይተው ነው፣ ተደርሶባቸው ተገምግመው የተባረሩት ይቀጥላል። በዚህም ሂደት ውስብስብ ክስተቶችን በጥበብ በማለፍ አፋህድ የአመራር ብቃቱን ለጠላት በተግባር አሳይቷል። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ምንድን ነው? ከህዝቡ በተደጋጋሚ የቀረበው ምን? ከእነኚህ ግለሰቦች ጋር ተያይዞ ምንድን ነው የቀረበው? ሲሰልሉ ነበር፣ በገንዘብ ሲገዙ ነበር፣ ከኋላ ሲመቱ ነበር፣ ከሌሎች ከርዕዮተ ዓለሙ ጋር የሚጋጭ ነገር ሲያደርጉ ነበር። ምንድን ያደረጉት? ህዝቡስ ምንድን ነው ቅሬታ ያቀረበው እነኚህ ግለሰቦች ላይ? ምንም ግልጽ አይደለም። ሁለት የስራ አስፈጻሚ ኮሚቴ አባላት ለረዥም ላይ ለረዥም ጊዜ በጽሞና እና በጥንቃቄ የማጣራት ስራ እና የውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈላጊ ሆነ። ይሄ ማለት እነኚህ ሰዎች ከዚህ በፊት ተጠርጥረው ቅሬታ ሲቀርብባቸው ቆይቶ ከድርጅቱ ግብና አሰራር ጋር የማይሄድ ድርጊት ውስጥ ተዘፍቀው ተገኝተው ነገር ግን ለረዥም ጊዜ በጽሞና ሲከታተሉ ቆይተው ዛሬ ላይ ትክክል መሆኑን አረጋግጠው መዝነው፣ ፈትሸው የመጨረሻ ውሳኔ መስጠታቸውን ነው የሚያስቀምጡት። ግን ስቲል ሆሎ ነው፣ ሆሎ ስፒች ነው። ምንድን ነው ያደረጉት ሪሊ? ግለሰብ ሲታገድ፣ ለዛውም አመራር፣ ለዛውም የአንድ ቀጠና የአንድ እዝ አዛዥ ሲባረር እንዲህ ድፍን ባለ መልኩ ሲደረግ ሰው በተለያየ መልኩ ነው አሁን ለኮንስፒሬሲ እንደውም ግልጽ ክፍት ነው ይሄ። ሁሉም በፈለገው መልኩ የመረዳት የመገንዘብ እና የመተንተን በር ይከፍትለታል። እና በጣም ግልጽ አይደለም። ግን አሁን በግምት ቅድም እንዳልኩት ሁለት ነገር ነው ልንገምት የምንችለው ከነ ከመጨረሻዎቹ አንቀጽ አንደኛው ከድርጅቱ ዓላማና አሰራር ጋ የሚጣረስ ነገር ሲያደርጉ ቆይተዋል የሚል ነው። ሁለተኛ በጥቅማ ጥቅም እና በገንዘብ ሲደለሉ እንደነበረ እና ከሌሎች ጋር ሲመሳተሉ እንደነበረ እንግዲህ ፖሲብሊ ከመንግስት ጋም ከሌላው ፋኖ ነው ኃይል ጋም ከዲያስፖራ ጋር ነው መሆን ያለበት እንደተደረሰበት ለምሳሌ ትብብርና አድርግ የሚሉ ጽምዶ ቡድንም ይኖራል። ከነሱ ጋም ተጠርጥረው ሊሆን ይችላል ከዚህ በፊትም ከማንም ጋር እንዲነጋገሩና አስተያየት እንዲሰጡ እንዲወክሉ ምንም አይነት ስልጣን አልተሰጣቸውም፣ የሚልም ስላለ ደብዳቤ ላይ ያንን አድርገው ተገኝተው ይሆናል። ከህዝብ በደረሰን ጥቆማና ቅሬታ መሰረት የሚሉት አደባባይ እስካሁን የሚታወቅ ነገር የለም። ኮንስፒሬሲን ያለው ወይም ሐሜት ነው ያለው። እንደዛ ከሆነ ያን ሐሜት የውስጥ ግምገማ ቢሆንም አንድ ሁለት ሶስት አራት የጣሱትን ነገር ቢያንስ ቢገልጹ፣ ፕሮሲዲንግ ንትቶ ቢገልጹ የተሻለን የሚሆነው እና ግልጽ አይደለም ደብዳቤው። ኤኒዌይ ሶ ገፊ ምክንያቶቹም በዚሁ እንለፈው። ግን ከራሱ ከደብዳቤው ነው ልንገምት የምንችለው እነኝን ሁለቱን ፖሲቢሊቲዎች። ቀጥሎ ምንድን ነው የሚሆነው? ይሄ ላፋድ ምንድን ነው አሁን በዚህ መልክ ሲደረግ፣ አንድን ድርጅት እየሸረሸረ እየሸረሸረ እየሸረሸረ ነው የሚሄዱ እንዲህ አይነት ድርጊቶች። ኦፍኮርስ ድርጅት የራሱ ጉዳይ ነው የፖለቲካ ድርጅት ራሱን እያደሰ ሪፎርም እያደረገ መተካካት እያደረገ እየተጠገነ፣ እያነሰ እየወደቀ እየሰፋ እየጠበበ ነው የሚሄደው። አሁን ባለው ሁኔታ እነኚህ ሰዎች ቢወጡ ምንድን ነው የሚሆኑት? ወይ ወደዛኛው ፋኖ ነው የሚገቡት፣ ዋንቲንግ ጥሩ ነው፣ እንደሁም በአስተሳሰብ ተለያይተው ወደ ሌላኛው ከሄዱ ጥሩ ነው። ሁለተኛ በግላቸው ሌላ ነገር ውስጥ ነው የሚገቡት። ካልሆነ ደግሞ ጠላት ከተባለው ጋር ነው ሊያብሩ የሚችሉት። ኦልሬዲ እየተዘገበም ስለሆነ እጅ ሰጥተዋል እየተባለ ወደ ጠላት ሄደዋል ከተባለ ጠላት ኢንኮቴሽን እንደዛ ተባብሎ ስለሚጠራሩ ነው እ ኢትዮጵያ ውስጥ ጠላት አለ ብዬ አላስብም። ዲስአግሪመንት ያላቸው በተለያየ ምክንያት የሚዋጉ እንጂ ጠላት አይደሉም። ኤኒዌይስ ወደ ጠላት ሄደ ከተባለ ዳሜጂንግ ነው የሚሆነው። ቀላል ጉዳይ አይደለም የሚሆነው። በተለይ በተለይ ተፋቅሮ አብሮ የነበረ ስብስብ የተጣላለት የማይዘረግፈው ነገር የለም ሌላ ሌላኛውን ለማጥቃት የማይፈነቅለው ድንጋይ የለም። በጣም ዳሜጂንግ ነው የሚሆነው። ከሌሎች ፋኖ ቡድኖች ጋር አብረው የሚሰሩ ከሆነ ስቲል እዛው ፋኖ ስለሆኑ ከጊዜያዊ ፖለቲካ ዜና እና እንዲሁም ደግሞ አንዱ አንዱ ዲሊጂትማይዝ ለማድረግ ከሚሄድበት የዘለለ ከፍተኛ ለውጥ አያመጣም። ነገር ግን እዛ አካባቢ ላይ ጎጃም ላይ የሊጅትሜሲ ጉዳይን ጥያቄ ውስጥ ያስገባል። ፎርቹኔትሊ የተኩትም እዛው በሌላ ኢንጂነር ስለሆነ እዛው ከፍተኛ ጉዳት ያመጣል ብዬ አላስብም። ሚስጢር ካለ ግን ያን ሚስጢር ለሌላው አሳልፎ ሊሰጥ ይችላል። ር አሁን እሱን ስልክ የተቀዳ ምናምን የሆነ ሰሞኑን ጠብቀ አሁን ዛሬ ነገ ተነጎዳ ይሄ ነው የሚናፈሰው። ሶስተኛው የሚሆነው ያው አፋህድ ፐርሶናላይዝ ይደረጋል እነከሌ ከሌን በጋራ የተደረገው ነገር ለሆኑ ግለሰቦች ይመጣል። ከገሌ ጋር ስለማይስማማ ገሌ የስልጣን እንት ስላለበት ገሌን ስለማይወደው ነው እንዲህ ያደረገው። የአካባቢ ጉዳይ በተወሰነ ደረጃ ይመጣል። ይሄም ይቀጥላል። በሚቀጥሉት ቀናት በደንብ ጉዳዩ ይፋ ሲወጣ የምናገኝ ይሆናል። ግን በእኔ እይታ አሁን ድፍንፍን ባለው መልኩ ልናየ የምንችለው ልንረዳ፣ ልንገነዘበው የምንችለው ከዚህ የዘለለ አይመስለኝም። ለማጣራት በሞከርኩት አንዳንድ ሰዎችን ያው መረጃ እንዲሰጡኝ ሞክሬያለሁ። ምንም ሁሉም ኮንስፒሬሲ ነው የሚዘራው እንጂ ግልጽ ያለ ነገር የለም። ከራሳቸውም የደረሰኝ ደብዳቤው ብቻ ነው። ደብዳቤው በሆነ በሆነ መልኩ ተልኮልኛል። ሳጠያየቅ ምክንያቱ ግን አልተነገረኝም። ሰው ላደርግ የሚችለው ፖሲብሊ ደብዳቤው ላይ ያለው ከዚህ በፊት የነበረውን ሁኔታ እንዲሁም ደግሞ የኢትዮጵያ ፖለቲካ ያለበት የፋኖንም ጨምሮ ሁኔታ ከግንዛቤ በማስገባት ብቻ ነው ሊሆን የሚችለው። ስለው ያለቀ ጉዳይ አይደለም። ዘ ሙቪንግ ሺፕ የተጨማሪ መረጃ በጣም የተጨበጠ መረጃዎች ሲኖሩ ሙሉ የሆነ ትንተና ሌላ ጊዜ ይዘን የምንመጣ ይሆናል። ይህን ጉዳይ አፋድ ምን ገጠመው የሚለውን በዚሁ የምናበቃ ይሆናል። በአጠቃላይ ዛሬ ሶስት ርዕሰ ጉዳዮች ላይ ተነጋግረናል። እነዚህም ኢትዮጵያ እና የዓለም አቀፍ ሚዲያ ግንኙነት በጣም የተዛባ መሆኑን የሰሞኑንም የአልጀዚራ ክርክርን እንደማሳያ ማሳያ ወስጄ ተነጋግረናል፣ አስተያየት ሰጥቻለሁ። ቀጥሎ የሙስና ሰፈር በድሬዳዋ እየተገነባ ነው የሚል ዜና ሰምቼ ያንንም ለማጣራት በሞከርኩት ጥረት ዜናው ትክክል መሆኑን ከዛም አልፎ የተወሰኑ ቤቶችም እንደተሰሩ ለእነኚህ ግለሰቦችም እነኚህ ደሃ እየተጠረጉ መሆኑን በቂ ጊዜ ሳይሰጣቸው አማራጭ የመኖሪያ ቦታም እና ካሳም ሳይሰጣቸው በቂ ጊዜም ሳይሰጣቸው በቂ ኮንሰልቴሽንም ሳይደረግ ይሄ ድርጊት እየተፈጸመ እንደሆነ፣ እንዲሁም አፋህድ ሁለቱን አመራሮች ማስረሻ ሰጤን ጨምሮ ማገዱን እና ይህንን ለማገድ የተጠቀመበት ምክንያት ግልጽ እንዳልሆነ በመጪው ቀናትም በጣም አንዱ ሌላውን ዲሊጂቲማይዝ ለማድረግ በሚያደርጉት ጥረት በተለይ በተለይ ወደ ሌላኛው ወደ ጠላት የሚገቡ ከሆኑ ነ የታገዱት ወይም ምስጢር የሚያወጡ ከሆነ የተወሰኑ ዳሜጂንግ የሆኑ ነገሮች ሊኖሩ እንደሚችሉ የሚጠበቅ ነው። ነገር ግን ሙሉ መረጃ ስለሌለ ጊዜያዊ የሆነ ትንታኔ ብቻ ነው ሊሰጥ የሚችለው።